ብስሚላይ ወልሐምዱሊላ ወፀላት ወሰላም ዓላ ሰይዲና ረሱሊላ ወዓላ አሊሂ ወሳህቢሂ ወታብይና መዋላ ወባት። ዘካ ማለት መጀመሪያ ከፍቹ ብንነሳ ቋንቋዊ ፍቹ መጥራት፣ መንጻት፣ በረከት፣ ረድኤት፣ ማማር፣ መስተካከል ማለት ነው። ስለዚህ ይህንን ስያሜው ነው የሚወሰደው ዘካ የሚያወጣ ሰው ስስት ከስግብግብነት ስለሚነፃ ገንዘቡ ደግሞ ከድሃ ድርሻ የድሃ ድርሻ ተለይቶ ሲወጣ ከዚያ ነገር ስለሚነፃ ነው ይላሉ። እንደገናም ደግሞ ዘካ ማውጣት ለገንዘቡ እድገት፣ በረከት፣ ረድኤት መፋፋትን ስለሚያመጣ ነው የሚል ትንታኔ አለ። የሸሪዓ ፍቺውን በተመለከተ ዘካ ብሎ ማለት እንዳጠቃላይ አላህ ሱብሓነሁ ወተዓላ ባለ ሀብቶችን የገንዘብ ባለቤቶችን ከሰጣቸው ገንዘብ ላይ ጥቂቱን ለሌላው ክፍል እንዲሰጥ የታዘዘበት ሲሆን የተለየ ገንዘብ ለተለዩ የማህበረሰብ ክፍሎች የሚሰጥ የገንዘብ መጠን ነው ዘካ የሚባለው። እንደ አጠቃላይ ዘካን ስናነሳ ወደ ዓላማውና ወደ አጠቃላይ ግቡ ከመሄዳችን በፊት ዘካ የሚወጣላቸው ነገሮች ምን ምንድን ናቸው? ዘካስ የሚያወጡ ሰዎች ምን አይነት ሰዎች ናቸው ዘካስ ለማውጣት መስፈርቶቹ ምን ምንድን ናቸው የሚለውን እንደ ሃይላይት ለማየት እሞክራለሁ ዘካ ሲጀመር አላማው የድሃዎችን ከሀብታሞች ተወስዶ ለድሃዎች የሚሰጥ የገንዘብ መጠን ሲሆን ይህም የድሃዎችን የዕለት ከዕለት ቤዚክ ነሰሲቲ መሰረታዊ ፍላጎታቸውን ለማሟላት ድሃዎችን በዘላቂነት ስራን በሚፈጥር መልኩ ድህነትን በሚቀንስ መልኩ እነሱን በሚያቋቁም መልክ የሚሰጥ የገንዘብ አይነት ነው። ዘካ እንግዲህ ለሁለት ይከፈላል። ዘካተልማል የሚባላለ፣ ዘካተል ፊጥር የሚባላለ። ዘካተልማል ማለት ያው የገንዘባችን መጀመሪያ ላይ እንደጠቀስኩት ከገንዘቡ የተወሰነ መጠን የሚሰጥ ያልኩት ነው። ዘካ የሚወጣባቸው ነገሮች ማህበረሰቡን ታሳቢ ያደረገ በገንዘባችን የምንሰራው የአምልኮ አይነት ከመሆኑ ባሻገር ዘካ ድህነትን ከመቀነስና ድህነትን ከማጥፋትና ማህበራዊ ፍትህን ከማስፈን አንጻር የማይተካ ሚና አለው። ስለዚህ አንድ ሰው የንብረት ባለቤት ከሆነ ይሄ ሲባል በሁለንተናዊ መልክ ነው። ዘካ የሚወጣባቸው ነገሮች ሰብል፣ ፍራፍሬ ሊሆን ይችላል። ሰብል ብሎ ሲባል ለቀለብነት የሚያገለግል ለብዙ ጊዜ ለመቆየት የሚችል ሰዎች ተገደው ሳይሆን በምርጫቸው የሚመገቡት ሰብል ወይም ፍራፍሬ ሲባል ደግሞ ቴምርና ወይንን ነው። ሌሎች የፍራፍሬ እና የአትክልት አይነቶች በሮዶ ትጃራ የሚባል አለ፤ በዚያ ውስጥ የሚካተቱ ናቸው። ስለዚህ ይሄ ግብርናውን በተመለከተ ነው። አርብቶ አደሩን በተመለከተ ደግሞ ይሄ የሰብልን በተመለከተ ይህንን ለዘካ የደረሰ መጠን ሰባት ኩንታል አካባቢ የሚደርስ መጠን ያገኘ ሰው የዚያን በተፈጥሮ የለማ ከሆነ የዚያን 10 ፐርሰንት በሰው ጉልበት የለማ ከሆነ የዚያ 5 ፐርሰንት የድሃው ድርሻ ነው ማለት ነው። አርብቶ አደረ አካባቢ ከሆነ ደግሞ ከቤት እንስሳት ዘካ አለ። ከፍየል፣ ከግመል፣ ከከብት፣ ከነዚህ እንትኖች ከፍየል እና ከበግ፣ ከግመልና ከከብት አራቶቹ የቤት እንስሳቶች፣ እነዚህም ዘካ አለባቸው። ለምሳሌ የፍየሉ አርባ ሲደርስ ነው። የከብት መነሻው ይሄ ሲደርስ፣ እነዚህ ከደረሰና ከዚህ በላይ ከሆነ ሌላው ብርና ወርቅ ነው። ወይንም ደግሞ ብርና ወርቅን ተክተው በገንዘብነት የሚያገለግሉ የገንዘብ አይነቶች ከሆኑ ወይንም ደግሞ ዕሩዱ ትጃራ ለንግድ ለግብይት የቀረበ እቃ ከሆነ ወይንም በኪራይ የሚገኝ ከሆነ ባይኒ የሚንስ የሚገኝ ገንዘብ፣ ያ ገንዘብ ለመጠነ ዘካ ደርሶ አመት ከሞላው የዚያ ገንዘብ 2.5 ፐርሰንት የድሃ ድርሻ ነው ማለት ነው። ስለዚህ አንደኛ መጠኑ ቁጥር መሙላት አለበት። ለምሳሌ ሰብል ከሆነ ሰባት ኩንታል አካባቢ ብዬ ያልኩት፣ ብርና ወርቅ ከሆነ ሽሮነሚት ቃል 85 ግራምና ከዚያ በላይ የሚያወጣ ወርቅ ወይንም 200 ድርሃም 595 ግራም ወርቅ ሲልቨር፣ ምንድን ነው ብር፣ የዚያን መጠን የሚያወጣ ገንዘብ ኖሮት ገንዘብ ከሆነ ዓመት ከዞረው ከቤዚክ ነሰሲቲ ከመሰረታዊ ፍላጎቱ ተርፎት አመት ከዞረው ሁለት ነጥብ አምስት ፐርሰንቱ የድሃ ድርሻ ነው ማለት ነው። ስለዚህ እነዚህን ለይቶ ማውጣት ነው። ማን ነው ዘካ የሚወጣባቸው ነገሮች ምንድን ናቸው? ሰብል፣ ፍራፍሬ፣ የቤት እንስሳት፣ ብርና ወርቅ፣ የንግድ የሸቀጥ፣ በፋብሪካ ቢሆን በምንም መልኩ የተገኘ ገንዘብ ከሆነ አመት ከዞረውና ቁጥር ከሞላ ሰብል ከሆነ ወአቱ ሐቀሁ የውመ ሐሳዲሂ ነው በሚመረትበት ቀን አሁን ባልኩት መጠን የሚሰጥ ይሆናል። ይሄ ማለት ሲጀመር ዘካ የሚባለው ነገር ከእስልምና መሰረቶች ከአምስቶቹ አምስት ፒላሮች መካከለኛው ነው። ይህም ሸሃደተይን አለ። ሸሃደተይን በአላህ ስብሓነው ወተዓላ አንድነቱን መመስከር እና ከሱ በስተቀር አምልኮት የሚገባው ጌታ የለም፣ ሙሐመድ ዓለይሂ ሰላቱ ወሰላም የአላህ መልእክተኛ ናቸው ብሎ ማመን፣ ሶላትን ህግና ደንቡን ጠብቆ መስገድ፣ ከዚያ የገንዘብን ዘካን መስጠት። ወኢታ ዘካት ይላል። ዘካን መስጠት ግዴታ ነው። ግዴታነቱ በቁርአን በሐዲት በእጅማዕ የተረጋገጠ ነው። ስለዚህ ዘካን የሚያወጣ ሰው ዘካን ሲያወጣ አንደኛ መለኮታዊ ግዴታውን በገንዘባችን የምንሰራውን የአምልኮ ስርዓት ዒባዳ የአላህን ትእዛዝ ይፈጽማል። በሌላ መልኩ ደግሞ አሁን መጀመሪያ ላይ እንዳነሳሁት የድሃዎችን የእለት ከእለት አስፈላጊ ነገራቸውን ለእነሱ የሚያስፈልጋቸውን የእለት ከእለት ጉርሳቸውን ያደርሳል። እንደገናም ደግሞ በዘላቂነት ድህነትን በመቀነስ ማህበራዊ ፍትህን ከማስፈን አንጻር ይህንንም እንትን የሚያደርግ ነው ማለት ነው። ዘካ ዒባዳ ማልያ በገንዘባችን የምንፈጽመው የአምልኮ ስርዓት ከመሆኑ ባሻገር ለማህበረሰቡ ሀብትን በፍትህ ማሰራጨትን ዓላማው ያደረገ ማህበራዊና ኢኮኖሚያዊ ስርዓት ነው። ይሄ ዘካተል ማለም በተመለከተ ዘካተል ፊጥርን የሚመለከታል። ዘካተል ፊጥር የሚባል ደግሞ አለ። ዘካተል ፊጥር ማለት ኢንሻአላሁ ተዓላ ከቀናት በኋላ ይዒድ አለ። እንግዲህ እስልምና የአምልኮ ሥርዓቱን ሲጨርስ በዓሉን የሚያከብርበትን መንገድ አላህ ሱብሓነሁ ወተዓላ በማወደስ እሱን በማመስገንና ሌሎችንም በማሰብ ነውና ረሱሉ አለይሂ ሰላቱ ወሰላም ዘካተል ፊጥርን በእያንዳንዱ ሰው ላይ የዕለት ጉርስ ኑሮት ከዕለት ጉርስ የሚተርፈው ካለው በእያንዳንዱ ሰው ላይ 2.5 ኪሎግራም ለሌላው ለድሃው ማህበረሰብ መስጠትን ግዴታ አድርገዋል። ይህም የተደረገበት አንደኛ ጡሁረቱ ሊሳኢም ዘጾመኛ ከወንጀሉ የሚነጻበት ጾሙ ላይ የደረሱትን ጉድለቶች የሚሞላበት የአላህን ውዴታ የሚያገኝበት፣ እንደገና ደግሞ አግኑሁም አን ጠዋፊ ዛከ ልየውም ወ ከማ ቃል በዚያን ቀን ድሃዎችን ከመዞር ሌሎቹን ከመከጀል አብቃቋቸው ስላሉ ረሱሉ ለ ሰላቱ ወሰላም ድሃውን በማሰብ ልክ እንደ ባለሀብቱ ሀብቱ እንደ ሌላው ሰው እነሱም ተደስተው እንዲውሉ የማድረግና ሁሉንም ዘካተል ፊጥር ተቀባዩም ጭምር ማንኛውም ሰው የሚሳተፍበት ዓላማው የሆነው ደግሞ ቅድም ያነሳኋቸው የአላህን ውዴታ ማግኘት፣ የጾሙን ክፍተት እና ጉድለትን መሙላት፣ ለጾመኛው ደግሞ ጽዳትና መንጻት ሆኖ በዚህ መልኩ አላህ ሱብሓነሁ ወተዓላ የደነገገው ነው። ሸሪአ ወይም ደግሞ ከወለድ ነፃ የባንክ አገልግሎቶች በመስኮት ሊሰጡ ይችላሉ። በቅርንጫፍ ሊሰጥ ይችላል። ራሱን ችሎ ሊሰጥ ይችላል። ዳሸን ባንክም ሸሪክ ሲመጣ እነዚህ ሆኑ የሸሪዓ መርህ መሰረት ያደረጉ ፕሮዳክቶችን ነው ለማህበረሰብ ይዞ የቀረበው። ዳሸን ባንክን ትንሽ ከሌሎቹ በጣም ለየት የሚያደርገው ሶስት ነጥቦችን ለማንሳት እፈልጋለሁ። አማናም ስለሆነ ማለት ነው። አንደኛ ሲነሳ ካነሳሱ የሸሪዓ ገቨርናንስ ፍሬምወርክን የሸሪ የሸሪዓ አስተዳደር ማዕቀፍን ያንን አዘጋጅቶ ያንን መሰረት አድርጎ አጠቃላይ የሸሪዓ አሰራሩን ፕሮዳክቶቹን በአግባቡ የሚመሩበትን ይህንን ማዕቀፍ አዘጋጅቶ በስራ ላይ ማዋሉ አንዱ ነው። ሌላው ምናልባትም ከሌላው በተለየ መልኩ በትምህርት ዝግጅታቸው በስራ ልምዳቸው አካዳሚካሊም ሆነ በሸሪዓ ብቁ ነው የሚባሉ የሸሪዓ አማካሪ ሜምበሮችን መርጦና ይህንን በዚህ ማዕቀፍ የሸሪዓ መርሁ በሚፈቅደው ልክና፣ በዚያ መልክ እንዲሰራ እንደዚህ አይነት ሰዎች መኖራቸውና እነዚህ ሰዎች ደግሞ ኮንቲኒውስሊ የሆነ ተከታታይነት ባለው መልኩ በኢንሳፍ በግልጽነት ነገሮችን እያንዳንዱን ነገር የሚከታተሉበት ሁኔታና ያ ነገር መኖሩ አንዱ ነው። ሶስተኛው፣ ምናልባት ሌሎች ጋር በብዛት አልተለመደ ሊሆን ይችላል የሸሪዓ ፕሪንሲፕሉ የሚያስገድደው ነው፣ ይሄ የሸሪዓ ኮምፕሊያንስ ኤንድ ሪቪው የሸሪዓ በውስጥ ላይ የሚሰሩ ስራዎችን የቁጥጥርና የክትትል ክፍል አቋቁሞ፣ ያ ክፍል ደግሞ እዛ ጋ የሚሰሩት እንደ በየለቱ የሚሰሩትን ስራዎች ተከታትሎ ለሸሪዓ ኮሚቴው የሚያቀርብበት፣ የሸሪዓ ኮሚቴ ያንን ገምግሞ ስህተቶች ካሉ የሚያርምበት፣ አቅጣጫ የሚሰጥበት፣ አዳዲስ ፕሮዳክቶች ከመጡ አግሪመንቶችን በተመለከተ እንደገናም ደግሞ ኢንቨስትመንቶች ካሉ ከሸሪዓው አንጻር ምን ይመስላሉ፣ እንዴት መሆን አለባቸው የሚለውን አይቶ የሚያሳልፈውና ፈትዋ ወይም ብይን የሚያስፈልጋቸውን ነገሮች እንዳስፈላጊነቱ የሚሰጥበትና ይህ የክትትል ለመጀመሪያ ፍሬምወርኩ አለ። የውስጥ ክትትልና ቁጥጥሩ አለ። የሸሪዓ ኮሚቴው ደግሞ ይህንን መሰረት አድርጎ የሚከታተልበት መንገድ መኖሩ፣ እንደገናም በወር በሩብ ዓመት ከየክፍሉ ሪፖርቶች ቀርበው እነዚያ ከሸሪዓ አንጻር መታየት ያለባቸው ከሸሪዓ አንጻር ታይተው የሚያልፉበትና የሚሄዱበት መሆኑ ምናልባትም ብዙ መሰራት ያለበት ቢሆንም አሁን ካለው ተጨባጭ ላይ ይሄ ምናልባት ለየት ያደርገዋል ለሌሎችም መማሪያ ይሆናል የሚል እምነት አለ አገሪቱ ላይ ካሉት አጠቃላይ የወለድ ነፃ አገልግሎት በቅርብም ብዙዎች ጋር ስለምንገናኝ ስለምናውቅ የተሻለ አሰራርና ሂደት መጥቷል ነገር ግን ካለው ተጨባጭና ቅድም እንዳልኩት የሸሪዓ ኮሚቴው ብቃትና የትምህርት ዝግጅት፣ ገቨርናንስ ፍሬምወርኩ፣ የውስጥ ቁጥጥርና ክትትሉ፣ ይሄ እንዳለው ክፍል በሚገባው መልኩ ማህበረሰብ ዘንድ ተደራሽ ቢሆን ኖሮ የበለጠ ውጤታማ ይሆናል ብዬ አስባለሁ። እስካሁን የመጣበትም ስርዓቱን ጠብቆ ስሙን ጠብቆ ባላንስድ አድርጎ መርሁ ፕሪንሲፕሉ በሚፈቅደው መልኩ የሄደበት ሁኔታ፣ የሸሪዓ ኮሚቴው ነፃነቱ እስከ ጥግ ድረስ ነው። ሐታ የዳይሬክተሮች ቦርድም ጭምር ድረስ ሄዶ ሰግሪጌትድ ነው ወይ እንትኑ ብሎ ይህንን ማብራሪያ ጠይቆ ሰግሪጌትድ መሆኑን አረጋግጦ በዚህ ልክ በግልጽነት የሚሰራበት ሁኔታ ነው ያለው። እስካሁን የሄደበት ፕሮግረስ በጣም ቆንጆ ነው። ነገር ግን ካለው አቅምና ካለው ከተደራጀ ዶክሜንትና ካለው ሀብት አንጻር የሚገባውን ያክል ሄዷል ብዬ አላስብም። መጀመሪያ የተነሳ ነው ከዘካ ነበር እና ዘካ በአግባቡ ከተሰጠ ከሀብታሙ በአግባቡ ተወስዶ ለድሃው በአግባቡ ከደረሰ የዕለት ጉዳይን ከመሸፈን ባሻገር በዘላቂነት ድህነትን በሚቀርፍ መልኩ ማይክሮ ኤንድ ስሞል ኢንተርፕራይዝን በማቋቋም ሊሆን ይችላል፣ የክህሎት ስልጠና በመስጠት ሊሆን ይችላል። እነዚህን በአግባቡ የዘካ ገንዘብ በአግባቡ ወጥቶ ለሚገባቸው ሰዎች በአግባቡ እንዲደርስና ድህነትን በሚቀርፍና አገርን በሚለውጥ መልኩ ከተደረገ ሁሉም በሚቀጥለው ዘካ ጠባቂ ከመሆን ዘካ ሰጪ ወደ መሆን ይቀየራልና እዚህ ላይ ጠንክሮ ቢሰራ። ሁለተኛው ዘካተል ፊጥር ላይ የዒባዳ የአምልኮ ስራችን ከሁለት በዓላት አሉ፤ ከሁለቱ በዓላቶች አንዱ ዒድ ልፊጥር ነው። ዒድ ልፊጥር ከረመን በኋላ ነው የሚመጣው፤ ከአምስቱ አርካኖች አንዱ ነው። ዒድ አልአሓ ደግሞ ከሐጅ ተግባር በኋላ ነው የሚመጣው። እነዚህን በዓላት በምናከብርበት ጊዜ የምናከብረው ደግሞ አላህን በማወደስ ለሱ አላህን በማወደስ በመጸለይ ዱዓ በማድረግ በመስገድና ደሃዎችን ምስኪኖችን፣ አቅመ ደካሞችን አጠቃላይ እኛ ከምናወጣው ዘካ በተጨማሪ ሌላም ነገር በማድረግ እነሱን በማስደሰት አብሮ በማስደሰት እንድናሳልፍ የሚል መልእክት ነው ያለ። እንኳን አደረሳቸው። መልእክቴ መጀመሪያ ለዳሽን ባንክ የወለድ ነፃ አገልግሎት ተጠቃሚዎች፣ አጠቃላይ በዓለም ያሉ ሙስሊም ሙስሊማት ለ1446 ዓመተ ሂጅራ የዒድ አልፊጥር በዓል እንኳን አደረሳችሁ እያልኩኝ የዒዱን የሰላም የደስታ እንዲሆንላቸው እመኛለሁ።